ሰላም ሰላም ቅዱሳን እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። ወንድማችሁ እስራኤል ነኝ። ያው በቲክታክ አካውንት ነግሬ ነበር ና ስለ ሬጅስትሬሽን ሜሞሪ ከዛሬ በኋላ ያው እናቃለን። የሳሚ ሬጅስትሬሽን፣ የአቬኔ ሬጅስትሬሽን፣ የማ ሬጅስትሬሽን፣ የዋልዝ፣ የፓወር ቢት ምናምን እያላችሁ መጠየቅ ከዛሬ በኋላ ቀረ። በእውነት እስከ መጨረሻ ድረስ ቪዲዮን ከተከታተላችሁ፣ በእርግጠኝነት ስለ ሬጅስትሬሽን ሚሞሪ የሚጠይቁትን ጥያቄ አቁማችሁ በየራሳችሁ መስራት ትችላላችሁ ማለት ነው ማለት ነው ለምሳሌ ሁለት ሺ አንድ መቶ ኪቦርድ ሶስት ሺ ሞዴሎች ዘጠኝ አስር ምናምን ሰባት አስር አይነት ኪቦርዶች ፍላሽ ብዙ ጊዜ ይመርጣሉ። ስለዚህ እንደዛ አይነት ኪቦርድ ያላችሁ ሰዎች ብዙ ጊዜ ስታይሉን ለማግኘት ሊሆን ይችላል ሬጅስትሬሽን ሜሞሪ ለማግኘት በጣም ትቸገራላችሁ። ለምሳሌ ሁለት ሺ አንድ መቶ ኪቦርድ ሶስት ሺ ኪቦርድ ፍላሽ አይጎርስም፣ ፍሎፒ ነው እና በዚህ ምክንያት በጣም ትቸገራላችሁ። ታዲያ እነ ወንድማችሁ ብዙ ሙዚቀኞች የሚደብቁትን ነገር ዛሬ እንግዲህ ልነግራችሁ ነው። በትክክል እስከ መጨረሻ ድረስ ከተከታተላችሁ ጥሩ ነገር ታገኛላችሁ ብዬ ተስፋ አደርጋለሁኝ። ዛሬ የምናየው ብዙ ጊዜ ሬጅስትሬሽን ሜሞሪ እንዴት አርገን ነው በራሳችን የምንሰራው። ባለፈው ቪዲዮ ላይ አጭር ነገር አሳይቼ ነበር። ዛሬ የመጨረሻውን ፓርት ስሪ ማሳያችሁ ማለት ነው። ሬጅስትሬሽን ሜሞሪ እንዴት አርገን በራሳችን ክሬት እናደርጋለን። አንድ ሁለተኛ ነገር ደግሞ ትራንስፖዝ ለምንድን ነው የሚቀይረው ሁለት ሬጅስትሬሽን ሚሞሪ ራሱ ጥቅሙ ራሱ ምንድን ነው? ለኛ ምንድን ነው? ለምንድን ነው ተቀመጠው? እንዴት አድርገን ነው መጠቀም አለብን? የሚለውን ነገር ሁሉንም ለዋርዝ ለብቻ፣ ለረገ ለብቻ፣ ለዲስኮ ፓወር ቢት ሶፍት ቢት፣ ና ፓወር ይባላሉ። እንግዲህ ጉልቤት አሉ ስታይሎች፣ እነዚህ ችክችካ ዲስኮ አይነት ቢቶችን እንዴት አድርገ ነው፣ ምን አይነት ሬጅስትሬሽን በራሳችን ሰርተን መጠቀም እንችላለን? የሚለውን ቪዲዮ ዛሬ በሰፊ አድርገ ያሳያቸዋለሁ። ጋይስ እንግዲህ ያው ቀጥታ ወደ ትምህርቱ የሚገባ ይሆናል ማለት ነው። ዛሬ እንግዲህ ሰፊ ነገር ነው የምናየው። የመጀመሪያው ነገር የመጀመሪያው ነገር ሬጅስትሬሽን መጠየቅ አቁሙ፣ ከዛሬ በኋላ እንግዲህ አቁሙ ብያቸዋለሁ። ስለዚህ እንዴት አድርጋችሁ እንደምትሰሩ የሚያሳያችሁ ይሆናል ማለት ነው። ቀጥታ ወደ ሪጅስትሬሽን ሚሞሪ ያሳያቸዋለሁ። ስለዚህ አንድ ሪጅስትሬሽን ሚሞሪ ለመስራት ምን ማድረግ አለባችሁ? የመጀመሪያው ነገር እዚህ ጋር እንደምታዩ ስታይል የምላለ እዚህ ውስጥ የተለያዩ አይነት ስታይሎች አሉ እዚህ ውስጥ ማለት ነው። የተለያዩ አይነት ስታይሎች አሉ። ስለዚህ ከዚህ ስታይል ውስጥ አሁን ለምሳሌ ዝም ብዬ ምን አይነት ልክፈት፣ ባላድ የሚለው ልክፈት እና ዝም ብዬ እስቲ ሁለተኛ ጋር ያለውን ይችን ስታይል ዝም ብዬ ልክፈት። ከዛ በኋላ አያችሁ፣ እዚህ ጋር ቁጥር አንድ ላይ ያለውን፣ እዚህ ጋር ቁጥር አንድ ላይ ነው ያበራሁት። እሱ ጋር ያለውን ፒያኖ ተመልከት። እንደምታዩት እንግዲህ እዚህ ላይ ፒያኖ አለ። እጅግ ስስትን እዚህ ጋር እንደምታዩት እንግዲህ በጣም የሚገርም ቮይስ አለ። በተለይ ለዋልድ ስታይል ዋልድ ስታይል ምናምን በምትጫወቱበት ሰዓት ላይ እንዴት አድርጋችሁ ላሳችሁ። እስኪ የሆነ ዋልድ ነገር ከፍቼ ልጫወትላችሁ እና ታዩታላችሁ። አያችሁም ምን አይነት ምን አይነት ቮይስ እንደሆነ ማለት ነው። አሁን ሰርቼ አይደለም፣ ምንም ሚክስ አላደረግኩም። ያው እንደሚታወቁት ባላድ የሚለውን ከፈትኩ። ከዛ በኋላ ሁለተኛ ላይ ከዛ ዋን ቴች ቮይስ ላይ ሁለተኛ ቁጥር ላይ ነው ያገኘሁት ይህን ቮይስ ማለት ነው። ምን እንደምናደርግ መጨረሻ ላይ አሳያቸዋል። አሁን ሶስተኛውን እንክፍት። ሶስተኛውን ከፈትኩ ሳክስናለሁ። እዚህ ጋር አያችሁ ሳክስ አገኘው። አሁን እዚህ ጋር ደግሞ ስትሪንግ አለ። እንግዲህ ስንት ቮይስ አገኘን? አራት የተለያዩ ቮይስ አገኘን ማለት ነው። በጣም ቆንጆ ቆንጆ ቮይስ ናችሁ። ስለዚህ ዋ ወደ ዋና ሀሳብ ልግባ ስለዚህ ሬጅስትሬሽን ሜሞሪ 2100 ኪቦርድ ያላችሁ የትኛው አይነት ኪቦርድ ያላችሁ እዚህ ጋር እንመጣለን። አሁን ሬጅስትሬሽን እንዴት እንደምትሰሩ አሳያለሁ ማለት ነው። በመጀመሪያ ቮይስ ምናምን እንደቀያየርባችሁ ሚሞሪ የሚለውን እነካለን ወደዚህ። ተመልከቱ ብዙ ሀሳብ ዝርዝሮች እዚ ጋር ይመጣሉ ማለት ነው። ከዛ እኛ የምናበራው እዚ ጋር እቺ ትራንስፖዝ የሚለው መብራቱንና አለማብራቱን ቼክ ማድረግ አለብን። ያው እዚህ ማድረግ እንችላለን አይደል? ይሄኛውን ቼክ ማድረግ አለባችሁ። ሁለት መብራት አለበት፣ ካልሆነ ኪቦርድ በምትጫወቱበት ሰዓት ላይ ትራንስ ይቀይርባቸዋል። ሁለተኛ ቦታ ፋንክሽን አንድ አንድ ፋንክሽን፣ እንግዲህ ካሜራው ትንሽ አይታይም፣ እንግዲህ ታገሰ ወንድሞቼ። ፋንክሽን የሚለውን እነካለን። ፋንክሽን የሚለውን ከነካውን በኋላ እዚህ ጋር ሪጅስትሬሽን ፍሪዘር ምናምን የሚላለ እሱን ሶስት ቦታ ሶስት ቁጥር ላይ ያለውን እሱን እነካለን። ከዛ በኋላ ወደ ቀኝ በኩል ታብ የሚለውን እነካለን ማለት ነው። እና እዚህም ውስጥ ትራንስፖዝ የሚል አለ። ስለዚህ እሱን ፈልጋችሁ ሁለትም ቦታ ማብራት አለባችሁ። እንደ በራም ደግሞ ማረጋገጥ አለባችሁ። እሱን ካላበራችሁ ይሄንን ፍሪዘር በምታበሩበት ሰዓት ላይ ለምሳሌ ላሳያችሁ። ይሄ ካልበራ የውስጡ ትራንስፖዝ የሚለው ካላበራው የተለያየ ትራንስ ነው አያችሁ የተለያዩ ተቀያየረ ትራንስፖዙ። ምክንያቱም ምንድን ነው? ሬጅስተር እዚህ ጋር ያለው ሬጅስተር ሽንስ ውስጥ ያለው በፋንክሽን ውስጥ ያለው ትራንስፖዝ የምን ስላልበራ ነው ማለት ነው። እሱን ስናበራ ደግሞ አይቀየርም ማለት ነው። አልተቀያየረም። ያልተቀያየረበት ምክንያት ምንድን ነው? ውስጥ ሁለቱም ቦታ መብራት አለበት የሚለውን እንዲት ይዙ። ወደ ዋና ሀሳባዊ ልግባ እና አሁን የዋልዝ ሬጅስትሬሽን አብረን እንሰራለን። እንዴት አድርገ እንደምንሰራ ታዩታላችሁ ማለት ነው። ስለዚህ እንደነገርኳችሁ አንደኛ የተለያዩ ስታይሎች እዚህ ጋር እንደነገርኳችሁ እንግዲህ ወርልድ ካውንትሪ፣ ላታን ምናምን እዚ ጋር የተለያዩ አይነት ስታይል አለ። እነዚህ ውስጥ በመክፈት ቆንጆ ቆንጆ የሆኑ ቮይሶችን ወደዚህ በማምጣት አንድ እዚ ጋ ካልተመቻችሁ ደግሞ እዚ ጋ ያለውን ሰርዛችሁ እዚ ጋ በማስቀመጥ የምትጫወቱበትን መንገድ ነው የምነግራችሁ። እሺ ስለዚህ ላሳያችሁ፣ አንደኛ መንገድ እሱ ነው። እሱ መጀመሪያ ካሳየው በኋላ ወደ ሌላ ቦታ ይገባሉ ማለት ነው። እሺ እንመለከተው። እዚ ጋ ቁጥር አንዱን እንክፈት። ቁጥር አንዱን ቁጥር አንድ ላይ ያለው ፒያኖ ነው። እሺ እንደምታዩት ፒያኖ አለ እዚ ጋ ይሄንን ፒያኖ አንድ ቁጥሩ ላይ ሴፍ እናደርጋለን። ሴፍ ለማድረግ መጠቀም አለባችሁ ሚሞሪ የሚለውን እነካለን። ሚሞሪ የሚለውን ትነኩታላችሁ። ይኸው ተመልከቱት። ሚሞሪ የሚለውን እነካለን። ከዛ በኋላ ሴፍ ማድረግ የምትፈልጉትን ቁጥር ነው ከዚህ በኋላ የምትነኩት ማለት ነው። ሚሞሪ የሚለውን ከነካው በኋላ ቀጥታ አንድ ቁጥሩ ላይ ሴፍ ማድረግ ስለሚፈልግ ፒያኖ አንድ ቁጥሩ እነካለው ማለት ነው። ስለዚህ ይሄ ፒያኖ ቮይስ አንድ ቁጥሩ ላይ ሴፍ ሆኖልኛል። ለምሳሌ እዚህ ጋር ጊታር አለ ቤዝ ከዛ ቁጥር አንድ ሲነካ የቅድሙ ፒያኖ ይመጣል ማለት ነው። አያችሁት። እሱን ሰርተናል። አሁን ወደ ሁለተኛ ቮይስ ነው የምንገባው። ሁለተኛ ቮይስ በጣም ቆንጆ የቮይስ ነች፣ እንግዲህ በጣም ታምራለች። ስለዚህ ይሄንን ደግሞ ቅድም እንዲሰምታችሁት እንደነበር እዚህ ጋር ቤዝ ጊታር ነበራለሁ። ስለዚህ አሁን ሚሞሪ የሚለውን እነካለን፣ ከዛ ሁለት ቁጥር እነካለን ማለት ነው። ቺ ቮይስ ሁለት ቁጥር ላይ ሰብላለች። ከዛ ወደ ሶስተኛ ቁጥር እንሄዳለን ማለት ነው። በጣም ጥሩ ቮይስ ስለሆነ ቁጥር ሶስት ነካው፣ ሳክስፎን አለ እዚህ ጋ። ስለዚህ ሚሞሪ የሚለው እነካለን እና ከዛ ቁጥር ሶስት እነካለው ማለት ነው። በደንብ ተመልከቱ። ቅድም ቁጥር አንድ ላይ ፒያኖ አስቀምጨ ነበር አይደል? ይኸው ፒያኖ፣ ይኸው አስቀምጥኩኝ። ቁጥር ሁለት ለምን ነበር አስቀምጥኩኝ ያቺቆ እንጂ የሴንዝ ቮይስ ማለት ነው። አያቸው ቁጥር ሶስት ላ ሳክሲፎን ቁጥር አራት ላይ አሁን ስትሪንግ አሪገ፣ ሚሞሪ ነካለሁ ከዛ በኋላ ሴፍ ማድረግ የሚፈልገው ቁጥር ካለው ይበራል፣ ይጠፋል። ከዛ በኋላ ሴፍ አድርጓል ማለት ነው። ይሄንን ሰራን። አንደኛ እንደነገርኳችሁ እዚ ውስጥ ካሉ ስታይሎች እና የምትሰሩት ማለት ነው። ሁለተኛ ሁለተኛ መንገድ ዩሰር እንመርጣለን። አሁን አሁን ዩሰር ውስጥ የተለያዩ እስታይሎች አሉ። የተለያዩ እስታይሎች አሉ። ለምሳሌ እቺ ባላድ የሚለው ልምረጥ። ባላድ የሚለው ስመርጥ እዚህ ጋር ቮይሶቹ ጋር ይመጣሉ። አራት ቮይሶቹ ጋር ማለት ነው። አራት ቮይሶቹ ጋር በመጣ በሰዓት ላይ ይኸው እቺ ቮይስ አገኘ። አሁን ለምሳሌ እቺ ለምሳሌ መስራት አይጠበቅባችሁ ሰው መለመን አይጠበቅባችሁ። ከእናንተ የምጠበቀው ምንድን ነው? ይሄንን ሙሉ መፈተሽ እያንዳንዱ ከቴሌግራም ያወረዳችሁትን ከቲክታክ ሊሆን ይችላል፣ ቲክታክ አልኩኝ። ከተለያየ አማራጭ ብቻ ያወረዳችሁትን በሙሉ እዚህ ጋር እየከፈታችሁ ከመፈተሽ ውጪ ሌላ ነገር ምንም አያስፈልግም ማለት ነው። እሺ አሁን ለማንኛውም ወደ ሌላ ቮይስ እንሄድ እስቲ እዚህ ጋር ቤዛ ኢቺን ቮይስ አገኘ ጥሩ ሲሆን፣ እስቲ አምስት ቁጥር ላይ ሴቭ እናደርጋለን። ከዛ በኋላ እንደዛ ያደረጋችሁ ትሰራላችሁ። እኔ መጨረስ የለብኝም ግዴታ ማለት ነው። ስለዚህ እናንተ ትጨርሳላችሁ። እሺ ዝም የአኮርድ ነገር ልጨምር። ይሄንን የምንሰራ አሁንም ሌላ አጭር ነገር ይሄንን የምትሰሩት አንደኛ እዚህ ጋር ስታይል አለ አይደል፣ እነዚህ ስታይሎች ውስጥ የውጮቹ ናቸው፣ ብዙዎቹ ውጮቹ ናቸው የምጠቀሙት እና ቆንጆ ቮይስ ያልተሰሙ የትኛውም ቸርች ላይ ያልተጫወቱ አይነት ቮይሶች ታገኙታላችሁ። አንደኛ እዚህ ውስጥ የፈተሻችሁ ጥሩ ጥሩ የሆነ ነገር እዚ ጋር በመደርደር መፍጠር አንድ። ሁለተኛ ነገር ደግሞ እዚ ጋር ቮይስ ተብሎ አሉ። እዚ ጋር ቮይስ ተብሎ አለ፣ እና እነዚህ በሙሉ የተለያዩ አይነት ቮይሶች ናቸው። የሳምን ቮይስ ብላ አጠይቅ፣ የንትና ቮይስ ብላ አጠይቅ። ራሴ በቃ ፍትሽ ስራው መስራት ትችላለ። ከዚህ በኋላ እርግጠኛ ነው። ስለዚህ አኮርዶ የሚለውን ልምረጥ። አኮርዶ አልመረጥኩም። አኮርዶ የሚለው ነካለው። ከዚያ ሁለተኛ ቁጥር ላይ ያለው እቺ ማስተር የምትል በጣም ቆንጆ እሱ ላይ ትንሽ ኦርጋን ነገር እንጨምራለን። እዚ ጋ እንዴት እንደምጨምሩ ላያሳያችሁ ነው። እንግዲህ እዚ ጋ ሁለተኛውን ከላይ በኩል ያለውን ስትነኩ እዚ ጋ ኦርጋን አለ። ኦርጋን ኒኩ፣ ኦርጋን ትነካላችሁ። ከዛ በኋላ ኢቪን ብራዝ የሚለው እቺ በጣም ታምራለች ይቺ እንደዚህ እንደዚህ እያላችሁ ያደረጋችሁ፣ አሁን አምስት ቁጥር ሴቭ አድርጋለሁ። ጓደኞች፣ ከዚህ በላይ ማውራት የለብኝም። ቀጥታ ወደ ሴቭ እንደ ሴቭ እንደምታደርጉ ላሳያቸኋል። ወደ ሴቭ እንሂድ። እሺ ሰርተን እኛ በሚመቸን መልኩ አድርገን ሰራን ሰራን ከዛ በኋላ ወደ ሰብ ማድረግ እንገባልናን። እንዴት አርገን ነው ታዲያ ሴቭ የምናደርገው የሚለውን አሳያችኋለሁ። ሰብ ለማድረግ ቀጥታ ማድረግ አለባችሁ እዚህ ጋር እዚ ጋ ሪጅስትር ባንክ ሰለክት ተምላለች። ፕላስ እና ማይነስ ሁለቱንም አንድ ላይ እንጫናለን። እኩል ማለት ነው። እንደዚህ ይኸው። እኩል ስትጫኑ እዚህ ቦታ ያመጣችኋል ማለት ነው። ከዛስ ታዲያ ምንድነው ማድረግ አለባችሁ? ብዙውን ጊዜ ሜኑ የሚለው ጽሑፍ አይመጣም። አሁን ሜኑ መጥተዋል። ሜኑ ካልመጣ ሴቭ የሚለውን እነካለን። አሁን ሜኑ ስለመጣ እንዴት አላሳያችሁ። ሜኑ የሚለውን ው ከታች በኩል አይደለም ከላይ በኩል፣ ወደ ላይ መውጫ ቀስት ነው ኤግዚት ነው አለው። ከታች በኩል ደግሞ ሜኑ ስላለች ሜኑ የምሉ በሚነካበት ሰዓት ላይ እዚህ ጋር ዝርዝሮች ይመጣሉ ማለት ነው። ድለት ማድረግ ነው ፈለግከው፣ ኮፒ ከት ነው፣ ስም ለመጻፍ ነው ፈለግከው ወይስ ፎልደር የምለውን ያመጣል ማለት ነው። ቀጥታ ኔም የሚለውን ትነካላችሁ። ኔም የሚለውን ከነካውን በኋላ ከዛ ኦኬ፣ ኦኬ የምለው ነው የምነካ በኋላ ኦኬ ስነካ እነዚህ ኒው ባንክ አሁን አዲስ ፈጥረናል። ስለዚህ ድለት እናደረጋለን ለእኛ ለመጽሐፍ እንድመችን። ይኸው ድለ ከምታደርጉበት ሰዓት ላይ ፊደሎቹ አሉ። አሁን ከኤ እስከ ዘድ የተለያየ አይነት ፊደል አላ ፊደሎች አሉ። ስለዚህ ከፊደሎች መካከል እኛ ዋልዝ ብሬን ነው ጽፎ የዋልዝ ሬጅስትሬሽን ስለሰራን ዋልዝ ብሎ ጽሑፍ ለመጻፍ ይኸው ከአራተኛ ቁጥር ከስር በኩል አለውን ደብሊዩ አለች፣ ይኸው ዋልዝ። ከዛ እዚ ጋ ኤ ፊደል አለ ኤ፣ ከዛ እዚህ ጋር ኤል ኤል፣ ከዛ ቲ እድለት ለርክ ቲ ቲ እዚህ ጋለች፣ ከዛ ዘድ በቃ እንደዚህም ብላችሁ በቃ እናንተ ደስ እንዳላችሁ ብቻ። አይ መግቢገባ ገባ እዚህ ጋ ባልት ለማለት እንደዚህ በሆነ ብቻ ነ እንጃ እንደዚህ ታረጋላችሁ ማለት ነው። ዝም ብላችሁ በቃ እኛንተ በመመቻችሁ መልክ። ለምሳሌ ሳሚ ሳሚ ልብዬ ልጻፍና ያው ሳሚ ለምን ሳሚ እስራኤል ልበል እንጂ። ይኸው እስራኤል ኢስ ራ ኤል እስራኤል ኒው ኒው ዋይልዝ ሬጅስትሬሽን ምናምን ብ እስራኤል ኒው፣ እሺ ዋይልዝ ሌቨል ብ ደብልዩ ኤ ካስቀመጥኩ በቃኛል። ይኸው እናህን ይኸው እዚህ ጋር እንደምትመለከቱት እስራኤል ኒው ዋይልዝ የሚል መተላቻል ማለት ነው። ስለዚህ ምን ማድረግ ነታዳ እሱ ስትነኩ ይኸው ኖ ኖ ነው የምትሉት እየሳትሉ ኖ ኖ ስትሉ ይከፍታል። አያችሁት እዚህ ጋር ነው። ኬቆች ከዚህ ልውጣ። ሁለቱ ነክታችሁ ነው የምትገቡት። ያው ከነካችሁ በኋላ እስሩ የሚለው ኖ ስትሉ ይበራል። ከዛ በኋላ እንደምትመለከቱት ቅድም የሰራናቸው ሬጅስትሬሽኖች እንዳለ ይመጣሉ ማለት ነው። ስለዚህ አንደኛ መንገድ በዚህ መንገድ ነው ሬጅስትሬሽን መስራት የምትችሉት። ስለዚህ የመጀመሪያ መንገድ ይሄን በመጠቀም የትኛውም አይነት ሬጅስትሬሽን ሚሞሪ በራሳችሁ መንገድ ክሬት ማድረግ ትችላላችሁ እላለሁኝ። ስለዚህ አንደኛ ይሄ ነው። ሁለተኛ ደግሞ ፓወር ፓወር ፓወር ቢት ፓወር ቤት ሬጅስትሬሽን እንሰራለን አብረን ማለት ነው። ፓወር ቤት እንሰራለን እንሰራለን አሁን ይህ ችክችክ አለ እዚ ጋ ይህ ችክችክ አለ ችክችክ አለ። ከዛ በኋላ ይህ አቤኔ አይነት እንትን ይመስላል። ብራስ አገኘን። ሲያገኘን ለዋልዝ አይሆንም። ለዋልዝ እንደዛን ነገር መጠቀም አለባችሁም። ቀጥታ እችም ብራስ ስምንት ቁጥሩ ላይ እናስቀምጣለን ው ከዛ ሚሞሪ ከነከም በኋላ ስምንት ቁጥሩ ነክተን እናስቀምጣለን። እችም ስንስ በጣም ታምራለች፣ ለፓወር ቤት ማለት ነው። በቃ እንደዛ ብዙ አይነት እንትላ መጠቀም ይችላለ፣ ምናምን በቃ ደስ ይላል። ስለዚህ ይችን ስንት በጣም ወድጀዋለሁኝ። ይችን ወደ ሰባት ቁጥር እናመጣለን። ሚሞሪ የሚለውን ትነኩና ከዛ ሰባት ቁጥር ላይ ደቅ ቁጭ ብላል ማለት ነው። እቺም ጌታ ማለት ነው። በጣም ደስ የምትል ነች። አልሰራም ባይዘ ከስታላ ነው እየሰራለት አርፈ ከዚ በኋላ ስራ ሰውን አጠይቅ በቃ ከዚ በኋላ እርግጠኛ ነ ሰውን እንደማጠይቀ ቃልና ስድስት ለሴባረኩኝ ይኸው ሌላ ብራት አለ እዚህ ጋ እሱን ብራት ቅድም ስላለ እሱን ትቼ አልፋለሁ። ከዛ ሌላ ቦይስ አቺ ለምሳሌ ለዲስኮ ምናምን ስትጠቀሙ ምናምን እሱ ነገር እንዲቀመጥ ከፈለግን አምስት ቁጥር ላይ ዝም ብዬ ሴፍ አደርጋለሁ። ቺ ጌታ ምክንያቱ እንዴት እንደሚመምር በቃ እንደዛ እንደዛ ነገር ከተለያየ ስታይል ላይ ሰብስባችሁ በራሳችሁ መስራት ትችላላችሁ። የእውነት በጣም ጥሩ ነገር ይዛቸዋል ብዬ አስባለሁ። ቢኮ ዛሬ ሰፊ ነገር ነው አሳየዋችሁ። ከዛሬ በኋላ ታዲያ ሰውን መጠየቅ የለም በራሳችሁ መንገድ አድርጋችሁ መስራት ትችላላችሁ። ይህንን ነው ላሳያችሁ ዛሬ እየፈለግኩት። ሌላ ነገር ደግሞ እንደ ተጨማሪ አንዳንድ ነገር ላሳያችሁ

ጋይስ እንግዲህ ዛሬ በጣም ጥሩ ነገር ይዛችኋል ብዬ ተስፋ አድርጋለሁ። እኔ እናንተ ለመርዳት ብዬ ነው ያለኝን ነው ያካፈልኳችሁ። ስለዚህ ቀጠላ ደግሞ ዋንቴጅ ላይ ዋንቴጅ ላይ ያሉ ቮይሶች ካልተመቻችሁ እንዴት አድርጋችሁ ውስጥ ያለው እንደልታችሁ በራሳችሁ መንገድ እንደምትሰሩ ኢንትሮው እዚህ ጋር ከትክለላይ ስታይሎች እንዴት አድርገን ወደዚህ ኢንትሮዎች ማምጣት እንደምንችል ሬጅስትሬሽን ውስጥ ራሱ የሆነ ሁለት አይነት ቮይስ አንድ አንድ ቁጥር ላይ ለምሳሌ ቁጥር አንድ ላይ ሁለት የተለያየ ቮይስ እንዴት አድርጋችሁ ቅም እንደምትችሉ በቀጣይ ቪዲዮ ላይ በሰፊ አድርገ የሚያሳያችሁ ይሆናል። ከዛሬ በኋላ የሬጅስትሬሽን ጥያቄ እንግዲህ በዚሁ የሚያቆም መስለኛ። የመጨረሻ ሀሳብ ልስጣችሁና እንደነገርኳችሁ ቴሌግራም ላይ የተለያየ ስታይሎችን አውርዱና ካውረዳችሁ በኋላ ዋንቴጅ ሴቲንግ ላይ የተለያየ ቮይሶች አራት አራት ቮይሶች ስላሉ እሱ ውስጥ በመፈተሽ የተመቻችሁን እዚ ጋር ሬጅስትሬሽን ላይ ሴፍ በማድረግ መጠቀም ትችላላችሁ። ሜይ ቢ ዛሬ ባሳያችሁ ቪዲዮ ላይ ግልጽ አልሆነያችሁም ነገር ካለ ጻፉልኝ፣ በኮመንት ላይ አሳውቁኝ። ሌላ ደግሞ አበረታቱኝ፣ አንድ ሺህ አስገቡኝ። በቃ ግዴታ ማስገባት አለባችሁ። ስለዚህ ያው ለአገልግሎት ነው፣ ሌላ ምንም አላማ የለውም። ያው እንደምታውቀው ወደ ሰባት መቶ አርባ ምናምን በላይ ወደ ሀምሳ ምናምን በላይ ነው መሰለኝ። አረ ወደ 60 ምናምን ወደ 760 ምናምን ገብተናል። ስለዚህ ያቺ 200 ምናምን ማሙላት አይከብዳችሁም እና እሱን አሙሉ። ስለዚህ እግዚአብሔር ፍቃድ ከሆነ ደግሞ በቀጣይ ለሌላ ሌላ ነገር እንዴት አድርጋችሁ ኪቦርድ ስትጫቱ ሪከርድ እንደምታደርጉ ምናምን አይነት የተለያየ ነገር ሚያሳያችሁ ይሆናል ካሜራማኑ እንግዲህ በቃ።